በሰሙነ ህማማት የማይጸለይ ጸሎት አለ ለምሳሌ በስመአብ ማለት ማማተብ መልካ መልካ አይጸለይም ይባላል። ይህ እንዴት ይታያል? የማይጸለይ ጸሎት እንኳን የለም። እውነት ለመናገር በተለይ የግል ጸሎት ላይ ውሳኔ አልተላለፈ ነው። አንዳንድ ሰዎች እንዲህ ለማለት የሚያበቃቸው እንትን አለ፣ በዚህ በግብረ ህማማት አንድ ውሳኔ አለ። የጸሎት ሃይማኖትም እስከ ሀበይ ብልሃ ይላል ታመመ ሞተ የሚላል አይደለ ታመም እስከሚለው ድረስ እስከ አርብ ድረስ ማለት ነው። እስከ አርብ ድረስ ከሰኞ ጀምሮ አሁን እስከ አርብ ድረስ ታመም እስከሚለው ድረስ ስለ እኛ ከሰማይ ወረደ ከቅድስት መካን ቤታችን ገብነት ሥጋ ነሳ እያልን እንሄዳለን። በዛ ታመመ ይላል። ሐመም የሚለው ማለት ነው። እስከ እሱ ድረስ ብላችሁ ተውት ይላል። ያችን መነሻ አድርገው ነው እንግዲህ አንዳንድ ሰዎች ጸሎት አይጸለይም ይሄ ምናምን እንደዚህ የሚል ሀሳብ ለመስጠት ያዳፈራቸው መግቢያ የሆናቸው እሱ ይመስለኛል እንጂ በተለይ በግል ጸሎት ምንም አይነት እንትን የለም፣ የተሰራ ስርዓት የለም። የግል ጸሎት ማንኛውም ሰው የትኛውን እንዲጸልይ ይችላል። የማህበር ሲሆን ነው። ይህም ራሱ የማህበር ላይ ነው። የማህበር ማለት ምንድን ነው? ግብረ ሕማማት እናንባለን፣ ጸሎተ ሃይማኖት የሚታወጅበት ላይ እስከ ሀበይ ልሃም ድረስ እሄድና እናቆማለን ማለት ነው እንጂ ከዛ ውጭ በግል ጸሎት ላይ ይሄን ጸልይ እናት ጸልዩ ተብሎ የተላለፈ ትእዛዝ የለም። አሁን ቅዳሴም ቢሆን የጋራ ቅዳሴ ነው። መስዋዕት ለመሰዋት ገብተን የምንጸልየው በጋራ የምንጸልየው ጸሎት ነው እንጂ በግሉ ቅዳሴ ማርያም ቅዳሴ ጊዜ የሚጸልይ ሰው ቢኖራውን አይጸልይም ማለት አይደለም። በግሉ ማንኛውም ሰው ሊጸልይ ይችላል። ምክንያቱም በግል ጸሎት ላይ የተሰራ ስርዓት ስለሌለ ነው። በአጠቃላይ አሁን ያ ማለት አሁን በማህበር በሶሻል ሚዲያ ላይ ባሉት መንፈሳዊ ግሩፖች አዳራሽ ላይ ባሉ መርሃ ግብራት ቢኖሩ እነዚህ መጸለይ ይቻል ይሆን? በእርግጥ አሁን በዚህ ወቅት ያለ የማህበር ጸሎት ግብረ ህማማት ነው እ በቤተክርስቲያን የሚታወቀው ሌላ የለም። ምህላም የላትም ቤተክርስቲያን፣ ቅዳሴ የላትም ኪዳን የላትም። የማህበር ጸሎት ብላ የምታስበው በዚህ ሰዓት የእንትኑን የግብረ ህማማት የሚነበብበትን ቦታ ነው። ሌላ የማህበር ጸሎት በዚህ ሰዓት ያለ አይመስለኝም። ካለም እንኳን የተለየ የራሱን የቻለ ስርዓት የተሰራለት ምንም አይነት የማህበር ጸሎት የለም በዚህ ሰዓት። ስለዚህ ማማተብም አይከለከልም በስመ አብ ማለት አይከለከልም ማለት ነው። ማማተብም በስመ አብ ማለትም አሁን ከእንትን ጋር ምንም ያገናኘው ነገር የለም ይሄኛው አገልግሎት እንደው ቅዳሴ ሲከለከል መስዋዕት መሰዋት ስንተው ቡራኬም ስንከለክል ምንም ስምል ሰዎቹ ግራ እየገባቸው ከፍርሃት የተነሳ የሚያነሷቸው ጥያቄ አንዳንዶቹ በፍርሃት ምክንያት ፈርተው እንደውም ህግ እንዳንጠስ ብለው ህግ እግዚአብሔርን ከማክበራቸው የተነሳ ረዴተ እግዚአብሔር እንዳይነሳቸው ህግ እንዳይጣስባቸው እግዚአብሔርን ከመፍራታቸው የተነሳ ራቅ አድርገው አጥረው ስለሚኖሩ ነው። በሕይወታቸው ነገሮችን ሁሉ ረዘም አድርገው ስለሚመለከቱ የሚያነሱ ጥያቄ ነው። አንዳንዶቹ ደግሞ ከአለማወቅ የተነሳ ዝም ብሎ ተነስተውም የሚያስተምረው አሉ። ማማት አይቻልም ይሄ ምናምን እንደዚህ ብለው የሚያልካ ብለው ያነሳል። አሁን መልክ ለምሳሌ አሁን መልክ ብለህ ብታነሳ መልክ የማይጸለይበት ጊዜ አይደለም። መልክ ማማት ኩን ጸለያለን። መልክ ነው በራሱ መልካ ማማት መልክ ነው። ሌሎች መልካ መልኮች የሉም በዚህ ሰዓት አንጸልይም። ለምሳሌ ውዳሴ ማርያም እንጸለያለን። አሁን ቤተ ክርስቲያን ዳዊት እንደግማለን። በማህበር መልካ ኢየሱስ ግን አናረግም ለምን በዚህ ሰዓት ምንድነው? ፊቱን የተጸፋበት ጊዜ ነው ብለን ስለምናምን መልኮችን ለበጽከ ለመልከከ ያናደግ መልክ እንትን ምን ነው የምናቀርብ። እንደዚህ አይነት መልክ አናቀርብም ማለት ነው። ይህም የማህበሩ ነው። እዛው ላይ ማህሌት ላይ ለሚቀርበው ለማህበሩ የተሰራ ስርዓት ነው ማለት ነው። ማማተብም ቢሆን የተከለከለው ቦራቂ የራስን መባረቅ ነው ብለው ስለሚያስቡ ነው ሰዎች እንጀራ ሳንባርክ እኮ አንበላም። ህማማት ስለሆነ ባርከም ነው የምንበላው። ሙሴ እኮ ለህዝቡ መናም ሲወርድላችሁ፣ ሲወርድላቸው ውሃም ሲፈልቅላችሁ ባርኮ ባርኮን የሚሰጣቸው ጸሎተ ሙሴን ደግሞ ማለት ነው ሙሴቦን ደግሞ ጸሎተ ሙሴ ማለት ሙሴቦ ነው። ሙሴቦን ደግሞ ባርኮን የሚሰጣቸው እስራኤልንም ልክነዛ እግዚአብሔር ይባርካችሁ ብሎ ነው እግዚአብሔር ሎን ይባርክ ያርገጾ ላይ ሚል ቡራኬ እኮ በወሬቱ ነው ያለው። ዝውነ እንዲህ ባለ ቡራኪ ወባረኩ እስራኤል ወባረኩ ሙሴ ወአሮን ዘ ቡራኪ ወባረኩ ደቂቀ እስራኤል ዘ ቡራኪ ይላል። ደቂቀ እስራኤል ሁሉ ይሄን ቡራኪ፣ ይሄን ምስጋና አቀረቡ ማለት ነውና፣ ባርኮ መብላት፣ ባርኮ መጠጣት ከጥንት ጀምሮ ያለ ነው። ራስንም መባረክ ልክ እንደዛ ይኖራል። ወባረኩ እስራኤል እንዲል ማን ያዕቆብ ሁለቱን የዮሴፍ ልጆች ማስተላለፍ እዲሁ አይደል? ምን ነው እጁን አመሳቅሎ ባረካቸው ይላል። ኤፍሬምን እና ምናሴን ማለት ነው። በመስቀል ቅርስ አድርጎ የባረካቸው ሙሴን በመስቀል አምሳል እጁ ተዘርግቶ ታይቷል። እና የመስቀል ምልክት እኮ ያንን ነበረ። ከሶስት የተሰቀለበት መስቀል ነው አማናዊ መስቀል ነው ያልነበረው፣ እንጂ የመስቀል ምልክት ድሮም ነበረ። ሙሴ እጁን በዘረጋ ጊዜ እስራኤልን እየባረካቸው እኮ ነው። እና የተባረከ ህዝብ ደግሞ ያሸንፋል። ስለዚህ እስራኤል ሲሄዱ ደሌ ነሱ ነበር ማለት ነው። እንዴ እኛ አጋንን እንዲሰለጥንብን ምክንያቱ ምንድነው? አሁን የመስቀል ምልክት የማንይዝበት ይዝበት ምንድነው ምክንያታችን? እንደዚያ አንከለከልም? ለምን ካልከኝ ሙሴ በመስቀል ምልክት መታየቱ እንደ ኖር አልተቆጠረበትም፣ እንዲያደርገው ታዝዟል። ለእስራኤል ምንድነው መንሳትም አብቅቷል። እሱ ብቻም አይደለም የአሁን የአላማው ይሄ ምንድነው ኦሪት ዘኍልቍ ምዕራፍ ሀያ አምስት ላይ ያለው አለ አደለ፣ የነሐሱ እባብ የተሰቀለበት የነሐሱ እባብ። አሁን የመስቀል ምልክት የክርስቶስ ምሳሌ ተደርጎ ተወስዷል። በዮሐንስ ወንጌል ምዕራፍ ሦስት ላይ እንደምናነባው የነሐሱ እባብ ክርስቶስ ነው። የነሐሱ እባብ የተሰቀለበት ዓላማ ደግሞ የመስቀል ምልክት ነው። አይታው የነሐሱ እባብ የተሰቀለበት ደግሞ እንዲሁ የመስቀል ምልክት ነው። ካል መስቀል ድሮ ምልክቱ ነበረ ማለት ነው በምሳሌና እንዲህ ያለ ስንሄድ የመስቀል ምልክት ይዞ መገኘት ጥንትም የነበረ ነው። አሁን የመስቀል ምልክት ነው። ይሄንን ይዞ መገኘቴ ና ይሄንን በእኔ ላይ ማሳየቴ ሰይጣንን ያስፈራል እንጂ ሌላ ማንንም ሊያስፈራ ቤተ ክርስቲያንንም ሕጓን ሊያስጥሳት ስርዓቷን ሊያባላሽባት የሚችል ነገር አይደለም። እና ለሚማርክ ራሳችንን ልናማትብ፣ እንዲሁም ደግሞ ምን ብላውን የምንጠጣውንም ተጣውንም ባርከን ልንመገብ ይፈቀድልናል ማለት ነው። የሚከለከለውን በድን በደንብ በግልጽ ምዕመናን ሊያውቁት የሚገባው ነገር ምንድን ነው? የሚከለከለው ፍትሐተ ኃጢአት ነው ይ ፍትሐተ ነፍሱን የሌለው ምንድን ነው? ምን ማለት ነው? በሌላ አነጋገር ስሬት ኃጢአት የሚያሰጠው የካህኑ ቡራኬ ማለት ነው። እሱን የሌለው እኔ እንዲህ ራሴን የምባረቀው ስሬት ኃጢአት የሚያሰጥ አይደለም፣ አጋንንትን ለማስፈራራት ይሄ ምልክት ይህ ስለሆነ ነው ይህ ምልክት ይዝለዋል በሰላም ጊዜም እኮ በጦር ጊዜም በሰላም ጊዜም ወታደር መሳሪያ መያዝ አለበት አይደል ይሄ ለምን መሳሪያ ነው መቼም አልጥለው ዓመት እስከ ዓመት ይሄ አጋንት ሚሰለጥኑ ብሎ እንዲ ሚፈለገው ስለዚህ ሁልጊዜ የነ ልጅ ይታያለው ማለት ነው ይሄ አይከለከልም የተከለከለው የካህኑ ቡራኬ ነው የካህኑ ቡራኬ ምእመናን በደንብ እንዲገባቸው የሚያስፈልገው የካህኑ ቡራኬ የተከለከለው ስሬት ኃጢአት የሚያሰጡ ስለሆነ ነው ስሬታ ኃጢአት ያልተሰጠበትን የ አምስት ሺህ አምስት መቶ ዘመን ታሪክ ለማስታወስ አምስት ቀን አይደሉ እነዚህ አምስት ሺህ አምስት መቶ ዘመን ነበሩ። እነዚህ ዘመና አምስቱ ቀናት የአምስት ሺህ አምስት መቶ ዘመን ምሳሌዎች ናቸው። እንደዚያ ስለሆነ ለአምስት ቀን ተኩል እኛም እንከለከላለን። ለአምስት ቀን ተኩል ማለት ምንድን ነው? ከሆሳዕና ቅዳሜ፣ ከሆሳዕና እሑድ ከሰዓት ጀምሮ አለም እናቆሙ ብራቂ፣ ከሆሳዕና ከሰዓት ጀምሮ እናቆማለን። እስከ መቼ? እስከ ዓርብ ድረስ። ዓርብ ማታ ላይ ምሴት ይዘመርና ሊቃውንቱ ንስቦን ይዘምራሉ። ከዛ በኋላ ይሄዱ ፍታ ብሎ ካህኑ ምዛዜ ይሰጣል። በእርግጥ ቡራኬ አልተለመደም። ከዛ በኋላ የቀዳም ሰውርለትም ቡራኬ አንሰጥም። ለምደው ማንባረከው ከተባለ ነውር ስለሆነ አይደለም፣ የክርስቶስን ትንሳኤን አይተን ደስ ስላልተሰኘን ነው። ና እሱ እየጠበቅን ነው እንጂ ነፍሳት ከሲኦል ወጥተዋል። ከዚያ በኋላ ነፍሳችን ስርየተ ኃጢአት ተቀብላለች። መንግስተ ሰማያት ገነት ተከፍቶልናል። ወደ እርስታችን ተመልሰናልና መባረክ እንችል ነበር። ከዚያ በኋላ መባረክ እንችል ነበር ግን ምንድነው እንዲቆይ የተደረገ አረም እኮ ይህ ድግፍት አብሎ ከአሉ ፍትሀተ ነፍስ ይሰጣል፣ ስሬታት ይሰጣል። ግን ቡራኬው አሁን ቅዳሜ ዕለት የማይታየ የማይደረገው ለምንድነው ገናትን ሳይሆን ስላላየን ደስታችን ፍጹም ስላልሆነ በዛ ምክንያት እናዘገየዋለን የሚል ነው። ከዚሁ ጋር አያይዞ ፍትሀትም የለም በዚህ ወቅት ፍታትም የለም። ፍታትም የሌለው ልክ እንደዛው የታሰርንበት ነው ማለት ነው፣ ለማስታወስ የሚል ነው። ጸበል መጠመቅ ድሮም በብሉ ኪዳን እኮ ጸበል ነበረ እና ምንም ጸበል መጠመቅ የሚከለክል ነገር የለም። እኔ ሰዎች ከየት እንደሚያመጡትም አላውቅም እውነት ለመናገር አንዳንድ አንድ አንድ ጊዜ ምእመናንን ለማወናበድ ዝም ብለው የሚፈጠሩ ጥያቄዎች አሉ። እና ምእመናን እጭ ትንሽ ነገር ናት ግን ታስጨንቃቸዋለች።